ሰላም እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ ብላችሁ እኔ እኮ ብያችሁ ነበረ። ሶሲና ዳኒ ተጣልተው አይደለም። ይህ ሁሉ የስድብ ናዳ የምታወርድበት ስታጠና አድራ ነው። እንደዚህ በኝ እንደዚህ በኝ ብሏት ነው። ማንም ወንድ ልጅ ሴት ልጅ እንደዚህ አፏን ስትከፍትበት ዝም አይልም። እነዚህ ልጆች ተመካክረው ሀይሚና ብሩኬ ላይ ሊፈምሱባቸው ነው። ምክንያቱም ላይ ብላይ ቁጭ ብለው ሁለቱም ማታ ሲጫወቱ ነበረ። ዳኒ በቤቱ ሶሲ በቤቷ አለመፈመስ፣ ሶሲ ቤት የብሩኪ አድናቂዎች ምናምን ይሄዳሉ፣ ዳኒ ቤት የሃይሚ የቡራ የሁለቱም ይሄዳሉ። ስለዚህ ፎሎ ምናምን እየሰበስቡባቸው ነው። ዩቲዩብ አልበቃቸው ብሎ ቲክቶክ ላይ ገብተው ዳኒ መጨራሽ ፎከራ ሁሉ እኔ በቃዋለሁ ምናምን። ጓደኞቹ ግን ሙድ እየያዙበት ነበር። ሁሌ ነው እንደ ዳኒ የምትቀጠቀጠው ምን ነው? እንደ ወንድ ልጅ ቆፍጠን በል እንጂ እያሉ እያበረታቱት ነበር። እና እንግዲህ ዳኒ ሙድ መያዣ ሆኗል። ግን እኔ በቃዋለሁ አለ።

ለሴት ልጅ ክብር ብዬ ነው እንጂ አላለም። ሌላ ደግሞ ሁላችንም እኔንም እናንተንም ያስጨንቃል ብዬ ማስበው ዛሬ የሚለቀቀው ቪዲዮ ሃይሚ ዳኒን ታገኘዋለች አታገኘውም የሚለው ነገር የብዙዎቻችሁ በጣም ያወዛገባችሁ ነገር ነው። እኔ ራሱ እንደው ሃይሚ ታገኘ ይሁን አታገኘ ይሆነው እያልኩ ማለት ነው። ባታገኘው እኔ ምርጫዬ ነው። ምክንያቱም እሱ ትናንትና ለብቻ ሹኝ ነግርሽ ያለው ስላላት ምናልባት እሱን ለመስማት ልትሄድ ትችላለች። ግን ደግሞ ሃይሚዬ ምን እንደሚለች ታቂዋለች ምክንያቱም ትናንት ተናግሯል። ስሜት አለኝ ብሏል። በግድ ማቀፍ ይፈልጋል። ብርኬ ማብሸቅ ይፈልጋል ባንቺ። ስለዚህ ሀይሚ አሁን ዳኒ ጋሄዳ ምንድን ነው የምትፈልገው? ከኔ ምንድነው ለኔ ያለ ብላ መጠየቅም አይጠበቅባትም እርግጥ ትናንትና ሀይሚ ለብሩኬም መጠየቅ አይጠበቅብም እያለችው ነበር። እኔ ትሄዳለች ብዬ አላስብም። እንግዲህ አላቅም እንግዲህ፣ ብቻ እኔ እንጃ። ብቻ ከሄደች ግን እኔ ጥሩ ይመጣል ብዬ አላስብም። እኔ መሄድ የለባትም ነው ብዬ የማስበው። እንደማትሄድ እርግጠኛ ነኝ። ብትሄድም ግን ልክ ልኩን ነግረው ነው የምትመለሰው እንጂ እንደማትጋጋጥ እርግጠኛ ነኝ። እኔ ማለት ነው። እንግዲህ ልትሄድ ትችላለች። ሄዳም ግን ያለፈ ላፊ ነገር የማይሆን ነገር ልታደርግ አትችልም። መልስ ልትሰጠው ትችላለች፣ ቁርጡ ልትነግረው ትችላለች። ግን ባቴር ተመራጭ ይሆናል ብዬ አስባለሁ። ሌላ የቅድሞ ቪዲዮ እንግዲህ የብሩኬ ቪዲዮ ዳን ያወጣባቸው ምናምን የተባለው እሱን፣ እኮ እኔ እኮ ብሩኬ ነው አላልኩም። ብዙዎቻችሁ እየተናደዳችሁ ነው። እኔ ብሩኬ ነው ሳይሆን ያልኳችሁ ብሩኬ አይደለም ስሙን እያጠፉት ነው። በደንብ ሂዳችሁ ቤታቸው እዩት እንጂ ብሩኬና ሶሲ ይመስላችኋል፣ ግን አይደሉም ነው ያልኳችሁ። ሶሲም አይደለችም፣ ብሩኬም አይደለም። ስለዚህ ልጅ ልጅቷ ግን በትንሹ ሶሲንት ትመስላለች፣ ብሩኬንም ይመስላል ልጁ ልብሳቸው ምናምን ስለዚህ እነሱ አይደሉም ነው እንጂ አልኩ። ብሩኬ ነው እንደዚህ ያደረገው አላልኩ። ሲቀጥል እኔ እየፈራው ያለሁት አንድ ነገር አለ። ብሩኬ ምናልባት ልክ እንደባለፈው ለሀይሚ ሳይነግራት ላጥ ብሎ ዱባይ እንደሄድ እየፈራው ነው። ከዚህ በኋላ ችግሮቻቸውን ሊፈቱ ጫፍ ላይ ሲደርሱ ምናልባት ትቷት ከሄደ ተስፋ ትቆርጣለች ሀይሚ ብዬ አስባለሁ። ምክንያቱም ሴት ናት ወንድ እስከሆነ ድረስ ዝቅ ብሎ መለመን መጠየቅ አለበት። ሶ ብድግ ብሎ በቃ በቃ ብሎ ከሄደ በጣም ከባድ ነው የሚሆን ብዬ አስባለሁ። እንትናቸው ይሰፋል፣ ግን የሚሄድ አይመስለኝም። ብቻ የራሴን ሕይወት እጀምራለሁ እያለ ነው ብሩኬም ሃይሚም በቅርብ አዲስ ነገር አለ እያለች ነበረ። እንግዲህ ያለችው ነገር ምንድን ነው? ብዙዎቻችን ኢንተራንት ትናንት አዲስ ነገር አለ ስላለ የሆነ አብረው ሊመጡ ምናምን ነው ይመስላችሁ። ግን እኔ እንደዛ አይመስለኝም አብረው ሊመጡ ሀይሚ። ብዙዎቻችሁ ደግሞ ትምህርቷ ልትጀምር ነው ምናምን እያላችሁ ነው። እሱም አይመስለኝም፣ ምክንያቱም ሀው ላይ ትምህርት የለም፣ ክረምት ተዘግቷል። እኔ ሲመስለኝ ቤተሰቦቿ ጋር ልትሄድ ነው እንጂ ሀይሚ እንዲህ በአንድ የተሳክቶላት ከሀገር ልትወጣ ምናምን አይመስለኝም። ሌላኛው ደግሞ ወይም ብሩኬ ልትፈት ነው ነው ብዬ አስባለሁ። ዞሮ ዞሮ ዛሬ የመጨረሻው ፓርቲ ይኖራል ብዬ ነው የማስበው። ወይ ይታረቃሉ ወይ ደግሞ ዳኔና ሀይሚ ተገናኝተው ብሩኬና ሶሲ ይብስባቸዋል። በቃ ይሄ ነው ዛሬ ሊፈጠር የሚችለው ማለት ነው። ሌላ ሄሉ ናተኝ ሄሉሻ፣ የኔ ቼኮላታ አ በጣም አምሮ ብሻል። ግን ጸጉር ሽን ያልተመቸኝ ይቅርታ አድርጉልኝ። እኔ ሄለን ጸጉር አልተመቸኝም ሰሞኑን ቀይ በቀይ አድርጋው ግን እንግዲህ ዛሬ ፈታ ያለች እንደዚህ ነው ጋይስ እንደዚህ መሆን አለባችሁ እኔ ሀይሚን ማለት ነው ብሩኬን እንድትለማመጠው ማልገፋፋት ለምን መሰላችሁ ብዙዎቻችሁ እየገፋፋቻት ነው እንድትለማመጠው መለማመጥ የለባትም ሴት ልጅ ተለምና እንጂ ለምና መሆን የለበትም ገባችሁ ሄለንን እዩት እንግዲህ ራሷን ችላ ራሷን አስከብራ ዘና ብላ እንደምትያት ፈታ ያለች ነው ስለዚህ እንደ ሄለን ቆፍጠን ማለት አለብሽ ሀይሚ የእኔ ቸኮሌት ማለት ነው ሌላ ሩቲናት ሩቲን እዩልኝ ወንድን የለመነ ሴት ምን ሆነ መጨረሻው? እዩአት፣ ሩታን ሩታ አልጋ ላይ ናት። አሁን ሄለን እንደምታዩት ዘና ፈታ ያለች ነው። አያችሁ ልዩነቱ፣ መከበርና ራስን ዝቅ አድርጎ ወንድን በለመን ምን ያክል ዋጋ እንደሚያስከፍል ማየት ትችላላችሁ። እኔ ሩታዋን ላይ በጣም የምታሳዝነኝ፣ ምክንያቱም አሁን ላይ ማንም ሰው ከጎኗ የለም ያን አለንልሽ እህቶቿ እንኳን ያን ያክል ሲያሽቃብጡል፣ ሩታ የኛ ንግስት፣ የኛ ልዕልት ሲሉ የነበሩት ይኸው፣ ትናንትና ታማ ማንም የለም ባዳ ነው የነበረ። ገባችሁ? ማንም የለም። ያ ክብሯን የጣለችለት የተሰደበችበት፣ የተዋረደችበት፣ የረከሰችበት ወንድ የለም፣ አጠገቧ የለም። አያችሁ! ወንድ ልጅ ምንም ይሁን ምንም ዋጋ እንዳትከፍሉ። በቃ እሱ ራሱ ይለማመጣችሁ፣ ይለምናችሁ፣ እግራችሁ ስር ወድቆ በሴትነታችሁ አክብሮ ይውሰዳችሁ። ከዛ ውጭ ግን ወንድ ልጅ በግድ ከእናንተ ጋር ለማድረግ አትጣሩ። ከራሱ ከውስጡ ሳይፈልጋችሁ እናንተ ጋር እንዲሆን በግድ በጥረት በብልጠት ለመውሰድ ከእናንተ ጋር ለማድረግ መጣር መጨረሻው መለያየት ነው። የበለጠ እንዲኮፈስ አናታችሁ ላይ እንዲወጣ ነው የሚያደርገው። ስለዚህ ወንድን ልጅ መለማመጥ የለባችሁም። እራሳችሁን አስከብራችሁ ማድረግ ያለበትን ነገር እሱ ያድርግ። እሱ ማድረግ ያለበትን ነገር እናንተ አታድርጉ። ሀይሚ የአሁን እንደዚህ ነው እያደረገች ያለችው። በቃ እሷ ማድረግ ያለባትን ነገር እያደረገች ነው። ብሩኬ ግን ማድረግ ያለበትን ነገር እሷ ማድረግ አትፈልግም። ለምሳሌ እሩታ ያኔ ላብርሽ አፈቅርሃለሁ ብላ የፍቅር ጥያቄ አቀረበችለት። ይህን ማቅረብ ያለበት እሱ ነበር። አያችሁ፣ እሱ ነበር ማቅረብ ያለበት። ከዛ በኋላ እሷ አቀረበችለት፣ አልቀበልም አለ እግሩ ስር ወድቃ አልቅሳ ለመነችው። እሱ ነበር እግሯ ስር ወድቆ መለመን ያለበት አይደለ? ከዛ ተቀበላት። ከዛ አብረው ቆዩ። ቤተሰቦቿ ጋር ጥላ ወጣች፣ ትታቸው ሄደች ምናምን። ስለዚህ እሱ ማድረግ ያለበትን ነገር እሱ አደረገች። ከዛ በኋላ የተፈላጊነት ስሜት ተሰማው እሱ ማለት ነው የተፈላጊነት ስሜት ከኔ ውጭ ሌላ ሰው አታይም፣ መሄጃ የላትም፣ መድረሻ የላትም፣ ምንም አታመጣም፣ ከቤተሰቦቿ ጋር ተጣልታለች፣ በጣም ተወደኛለች የሚል ስሜት በውስጡ አደረበት። ከዛ በኋላ ከብዙ ሴት ጋር መምጣት ጀመረ። የእሷን ክብር ሚነካ ነገር ማድረግ ጀመረ። ገባችሁ አደለ? ይሄ ምንድነው? በጣም እፈልጋለው፣ ከኔ ውጭ መሄጃ የላትም፣ ብዙ ነገር አድርጋልኛለች ማለት ጀመረ። እሷ ደግሞ የሚያደርገው ነገር ተስፋ እያስቆረጣት፣ ያደረገችው ነገር እየጸጸታት፣ የመጨረሻው ውሳኔዋ ላይ ደረሰች። አያችሁ? አሁን ላይ ማንም የለም። ከቤተሰቦቿም አልሆነች፣ ከጓደኛዋ አልሆነች፣ ከክብሩ አልሆነች፣ ከፍቅረኛው አልሆነች፣ ከባሏ አልሆነች። በዙሪያዋ ያሉ ሰዎች ሁሉ ርቀዋታል። ገባችሁ? ይሄ ነው ወንድን መለማመጥ ትርፉ ይሄ ነው። ነገርኳችሁ። ወንድ ልጅ እየየ ብላችሁ እንዳስለምኑ እንዳትለምኑ፣ መጨረሻ ጎዳና ላይ የሚያወጣችሁ እሱ። ከፈለጋችሁና ከወደዳችሁ የትም ሄዱ፣ የትም ሄዱ፣ ምንም አድርጉት፣ ምንም አድርጉት፣ እግራችሁ ስር ወድቆ የራሱ ያደርጋቸዋል ከወንድ ጋር ተፋልሞ ተጣልቶም ቢሆን ተፈናቅቶም ቢሆን የእናንተ የራሱ ያደርጋቸዋል። ገባችሁ? የማይፈልጋችሁ ሰው ልሄር ስትሉት ሄዱ ብሎ ይሸኛቸዋል። ልሄር ነው ስትሉት ሄዱ ይሸኛቸዋል። የሚፈልጋችሁ ሰው ግን እንዳትሄዱ ይለማመጣቸዋል፣ ያስቀራቸዋል። እና እሱ ማድረግ ያለበትን ነገር ሁሉ ያደርጋል። የምትፈልጉትን ነገር ያደርጋል። እንዲሆንላችሁ የምትፈልጉትን ነገር ይሆንላችኋል። ስለዚህ ከአይምዬን አትገፋፏት ብሩኬ ፍላጎት ካለው ከወደዳት፣ እራሱ ይቅርታም ጠይቆ ቢሆን ተሸንፎም ቢሆን ትግስቷን ታግሷት እሷ ቅድዴቱ ሲለቃት አብሯት ይቀጥላል። እኔ እንደዛ ነው የማስበው። ስለዚህ አሁን ዳኒና ሶስ እያደረጉት ያሉት በእነሱ መፈመስ ነው። በቃ ተሸውዷል። በአጠቃላይ ሀይሚም ብሩኬም ተሸውዷል። ከሚያም ያን ፋይል ሲያሳያት ማመን አልነበረባትም የውሸት ቅንብር ነበር ማለት ነው እኔ አሁን ነው የገባኝ በቃ ምክንያቱም እነ ብሩኬ አሳየን ሲሉት ማሳየት አልፈለገም ይሄ ቅንብር እንደሆነ ገብቶኛል ውሸቱን ነው ማለት ነው ሌላ ብሩኬ የተሸወደበት ሶሲ ጋር ነው ሶሲ እንግዲህ ብዙ ነገሮችን እያደረገች ነበረ ከእሷ ጋር መስራት የለበትም ነበረ አሁንም ቢሆን ሶሲ ምንም ጥፋት የለባትም እያለ ነበረ ብሩኬ ማለት ነው አለባት እንጂ ከአንተ ጋር ተስራሽ ግን በኋላ ሀይሚን መታ መገልፈጥ መሳደብ አስፈላጊ ነው ብለ ታስባለ? ብሩኬ ሶሲ እኮ ጥፋትሽ አይኖርባት አንተ ነው የብልሃት ነው። ግን ከመጣሽ በኋላ ሀይሚን እንዴት ዲስሪስፔክት ታደርጋታለች? እንዴት ክብሯን ትነካለች? እንዴት ትሰድባታለች? ሀይሚ እኮ ያናድዳት ይሄ ነው በቃ። ለምንድነው እንደዚህ በጥፍሯ ሰላም የምትላት? ይህን ያክል ንቀት የምታሳያት? ማን ስለሆነች ነው እሷና ዞሮ ዞሮ ሁለታቸውም እንግዲህ ሰላም ይፈጥራሉ ብዬ አስባለሁ። ዛሬ እንግዲህ አንድ ሀይሚ ከዳኒ ጋር ልትገናኝ ትችላለች፣ ሁለት ደግሞ ብሩኬና ሀይሚ በጓደኞቻቸው መካከል ምናልባት ሰላም ሊፈጥሩ ይችላሉ። እና ዳኒ ደግሞ ጓደኞች ጋ ሆነ እየደነፋ ነበር፣ ግን ብሩኬ ጓደኛ የለውም ያለ ሰው ያለ ይመስላል።